ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ሂዊ ታሪክ ሰርታለች ያፌትን በሰርጉ ቀን አስቁመዋለች ማለት ነው። በነገራችን ላይ ከዚህም በፊትም እኔ ያለውማ በፍጹም በግዴታ ያፌትን የፍራት አልታገበው አትችልም፣ አንደኛ፣ ሁለተኛ ደግሞ የታገቱትን ሴቶችንም ማስፈታት እንዲሁም ማስመለጥ እፈልጋለሁ ብላ ከፍቅረኛዋ ጋር ስትመካከር ነበረ። አሁንም ደግሞ ከማድረግ ወደ ኋላ እንደማትል ሁላችንም እናውቃለን ማለት ነው። ሂዊ ፖሊስ መሆኗን ሁሉ ለኤፍራታም ተናግራት ነበረ። ኤፍራታ ነገር ግን አላመነቻትም። እናም ያለውን ነገር በዙሪያዋ ያለውን እያንዳንዱ ነገር ስለምታቅ እየተከታተለቻት ትገኛለች ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁ በስፍራ እግዚአብሔር ሰላም ይብዛላችሁ፣ ሀገራችንን ሰላም ያደርግልን። እንዲሁም ደግሞ የሀረግ ድራማ እንደኔ ሱስ ሲሆነባችሁ ስትገቡ በላይክ በሼር ሰብስክራይብ በማድረግ ጀምሮ ማለት ነው እናም ደግሞ አዳዲስ ቪዲዮዎች እና አዳዲስ መረጃዎችን እንዲደርሳችሁ ሰብስክራይብ እያረጋችሁ ተቀላቀሉ። የሀረግ ድራማ በጣም ነው የሚመቸኝ። እናም ደግሞ ያው እንዳልኳችሁ በጣም አቅዳና አስባ ተነስታበታለች። ማን ሂዊ ማለት ነው። ሂዊ የቤዛ ጓደኛው፣ አሁን ላይ እንደውም መሰወር አለብኝ ምክንያቱም ያፌትና ኤፍራታ መቼም ሊጋቡ አይችሉም፣ አንደኛ። ሁለተኛ የታገቱትንም ሴቶችን ማስመለጥ እፈልጋለሁ። ስለዚህ ደግሞ ያፌት በዙሪያው ብዙ ሰዎች ስላሉ እኔን ሊያጠቃኝ እየፈለገ ስለሆነ አሁን ላይ ራሴ ለጥቂት ጊዜ መሰወር አለብኝ ብላ ለ ቤዛ ስትነግራት ቤዛ በጣም ግራ ተጋባች። እንዴ ለምንድ ነው ሂዊ እንደዚህ የምትይው? ምን ተፈጥሮ ነው? ግን ለምንድ ነው በሰላም ነው ስትላትም፣ ያለውን ነገር ግልጽ አላረገችላትም። ምክንያቱም የአፌትና የኤፍራታን ሰርግ ለማስቆም በጣም ጥረት እያደረገች ትገኛለች ማለት ነው። እናም ፖሊስ መሆኗን ከዚህ በፊት ለኤፍራታ ግልጽ ስታረግላት የዋሸቻት አይነት መስሏት ነበር ኤፍራታ ማለት ነው። ምክንያቱም ከዚህ በፊትም ሂዊ ከቤዛ ጋር ብዙ ነገር አድርጋለች። ያው ተመሳስላ ስትኖር ነበረ። ነገር ግን ቤዛ ተነሳስታ ኤፍራታን ለማጥፋት ባቀደችበት ሰዓት ሂዊ ደግሞ ኤፍራታ በጣም ጥሩና መልካም ሰው እንዲሁም ደግሞ መልካም ሴት እንደሆነች ስለምታውቅ እና እንዳልኳችሁ ኤፍራታ በጣም ጥሩና መልካም ሴት መሆኗን ሂዊ በደንብ አድርጋ ከመጀመሪያም ጀምሮ ስለምታጣቅ ስለምታውቃት እንደምንም ታደገቻት ማለት ነው። ማንም ኤፍራታን ምክንያቱም ቤዛ በዛን ሰዓት ያደረገችው ያሰበችው ተንኮል ናታንን ወይም ናታን የራሷ ታደርግብኛለች ወይም ደግሞ ናታንን የራሴ ማድረግ አለብኝ፣ ኤፍራታ በፍጹም ለኤፍራታ ሊሆን አይገባም ናታን እያለች በዛን ሰዓት ተናዳ ተነሳስታ ለምትፈጽመው ተንኮል ሁሉ ጥረት ስታደረግ፣ ወዲያውንም ታደገቻት ማለት ነው። ምክንያቱም ከቤዛ ጋር ሂዊ አብረው ብዙ ጊዜም ቀጥለዋል፣ ብዙ ነገር አድርገዋል። እና እንደ ጓደኝነት እንጂ ፖሊስ መሆኗን ቤዛ አሁን ላይ አታውቅም ማለት ነው። እና በዛ የተነሳ ምን አደረገች? ኤፍራታን ታድጋታለች። ከዚህም በፊት ሁላችንም እናውቃለን፣ ቤዛን ያሳሰረቻት ደግሞ ማነች? ሂዊ የገዛ ጓደኛዋ ናት። እና እሷ ፖሊስ ናት ማለት ነው። እናም አሁን ላይ ኤፍራታን ራሱ ጠይቃት ነበረ። እኔ ምን ልረዳሽ እችላለሁ? እኔ ምንም ነገር የምትፈልጉን ነገር አደርግልሻለሁ ለምንድን ነው እማትነግርኝ ይሄ ነገር በግዴታ እንደሆነ አውቃለሁኝ ስትላት እንደ አንቺ እንዴት አወቅሽ እንዴት ልታውቂ ቻልሻ አለቻት የፍራታ ምክንያቱም የአፌት አስጠንቅቋታል እያንዳንዱ ሚስጥር እንዳትናገር የአፌት አስጠንቅቋታል ይሄ ሚስጥር የሚወጣ ከሆነ መቼም ቢሆን ናታንን አታገኘውም ናታን እንዲታገት ወይም ደግሞ እንዲታሰር መማደርገው መረጃውን ለፖሊስ አቅርቤ ብሎ ስላስጠነቀቃት ኤፍራታ አሁን ላይ ለማንም ሚስጥሯን ለመናገር ባትሞክርም ያለውን እያንዳንዱን ነገር ሂዊ ታውቃለች ማለት ነው። ሂዊ ስለምታውቅ አሁን ላይ ሰርጋቸውን ለማስቆም ከፍቅረኛዋ ጋር ፍቅረኛዋን ፖሊስ ነው የሂዊ ፍቅረኛ ማለት ነው። እናም ከእሱ ጋር አውርታ ጨርሳለች ማለት ነው። ለጥቂት ጊዜ እኔ እዚህ አልኖርም፣ ምክንያቱም የአፌት በጣም ብዙ ሰው በዙሪያው ስላለ እኔን ሊያስይዘኝ ይችላል። ስለዚህ የአፌት እና የኤፍራታ ሰርግ መቼም ሊሳካም አይችልም። መቼም ሰርጉ ሊሆን አይችልም እንደምንም ብዬ የሁለቱን ሰርግ ማስቆም አለብኝ ብላ አቅዳ ተነስታለች የማን የኤፍራታና የያፌት ሰርግ ማለት ነው ምክንያቱም ኤፍራታ እዚጋር ወደው አፍቅረው ሳይሆን ያለውን መረጃ ለፖሊስ አሳልፌ ይሰጣለው ሲላት ኤፍራታ ደግሞ ሁላችንም እናውቃለን ናታንን በጣም እንደምትወደው በጣም እንደምታፈቅረው እና ለዛም ናታን ምንም ነገር እንዲሆንባት ስለማትፈልግ ነው አሁን ላይ በመሀል እየተሰቃየች ያለችው፣ እንጂ ያፌትን ወደው አፍቅረው አይደለም። ያፌት አስገድዷት ነው። ያፌት እንዳስገድዳት ደግሞ በደም ባርጋታ ቃለች፣ ሂዊ ሁሉም ያውቃሉ። ነገር ግን ናታን ራሱ ጠይቋት ነበረ። ምን አርጎች ነው በምን አስፈራርቶች ነው ለምንድን ነው የማትናገሪኝ ብሎ ናታን ኤፍራታን ሲጠይቅ፣ ምንም አላስገደደኝም ወድጄው ነው አፍቅሬው ነው ራሴ ወድጄና ፈቅጄ ነው አለች ማለት ነው። እንዲሁም ደግሞ ገኒም ጠየቀቻት። ገኒ ያው አሁን ላይ እናቷ መሆኑን አውቃለች ማለት ነው። ያው ብትጸጸትም አውቃለች አሁን ላይ እና ገኒም ብትጠይቃት በቃ አንቺ ከጎኔ ሁኝ እርጅኝ፣ ሌላ ነገር ምንም ነገር እንዳትጠይቅኝ ብቻ አንቺ ከጎኔ ሁኝ አትራቂኝ አለቻት ማለት ነው። ለማንም ያለውን ነገር ግልጽ አርጋ ባትናገርም አስገዷት እንደሆነ በተለያየ ነገር እንዳስፈራራት ነው ቤት ውስጥ ሁሉም እየተጠራጠሩ ያሉት ማለት ነው። እና አሁን ላይ በቃ እሷም ራሱ እኮ አልፈልግህም፣ እኔ አላፈቅር፣ አልወድህ፣ እንዴት አድርጌ ነው ከአንተ ጋር የምኖረው? ነገር ግን ለናታን ስል ምንም ነገር እኔ ከማድረግ ወደ አላልልም። እሱን፣ አትንካብኝ፣ እኔን እንደፈለክ ማድረግ ትችላለህ አለችው ማለት ነው ለያፌት። ያፌት ደግሞ እኔ ናታንን ለመበቀል ሳይሆን አንቺን ስለምወድሽና ስለማፈቅርሽ ነው ይህን ሁሉ ድርጊት የማደርገው ሲላት፣ እሷም ደግሞ እኔ አልወድክ፣ ያልወድክን፣ ያላፈቅርክ፣ እንዴት እንዴት አድርገን ነው ሁለታችን ህይወት መቀጠል የምንችለው እንዴትስ ህይወታችን ያማረ ሊሆን ይችላል ብላ ለያፌት መለሰችለት ያፌትም ችግር የለውም እኔ ከወደድኩሽ ቀስ በቀስ አንቺም እኔን ትወጅኛለሽ እንዲሁም ደግሞ ከናታን የበለጠ እንከባከብሻለሁ ቀስ በቀስ አንቺም ትወጅኛለሽ ብሎ ቢያሳምናትም ነገር ግን ኤፍራታ መቼም መቼም ላፈቅርህም ልወድህም አልችልምም አላገባህም ከአንተ ጋርም አልኖርም ስትለው አይ አሁንማ ስሜቱ ስላለሽ በስሜት ተነሳስተሽ ልታውሪ ትችላለሽ፣ ምክንያቱም ናታንን ማጣት ስለማትፈልጊ፣ ስለዚህ ያለውን ነገር በሂደት እናያለን ብሎ ሊያሳምናት ቢሞክርም ነገር ግን ኤፍራታ መቼም እኔ ከአንተ ጋር ልሆን አልችልም፣ እንደውም ናታንን የፈለከው ነገር ማድረግ ትችላለህ አለችው ማለት ነው። ምክንያቱም አሁንማ ስሜት ውስጥ ሆነች ነው እንጂ በፍጹም ናታን ምንም ነገር እንደሚሆን ስለማትፈልጊ እኮ ነው እዚህ ውስጥ የገባሽው አላት ማለት ነው እና የፈለገ ነገር ምንም ነገር ብታመጣ እኔ ከአንተ ጋር ልኖር አልችልም ብላ ስትከራከር እና በሩን ዘጋባት ማለት ነው። እንደውም ለማምለጥም ፈልጋለች በሩን ጥርቅም አድርጎ ዘግቶባት ሄደ ማለት ነው። ሰራተኛዋም እቤት አለች። ግን ያም ሆኖ ሳለ አሁን ላይ ዞሮ ዞሮ እኔ መቼም እኔ እንደማስበው ከሆነ ናታን እና ኤፉዬ አብረው እንደሚሆኑ ተስፋ አረጋለሁ። ምክንያቱም እዚህ ጋር ኤፍራታ ምንም በቃ ምንም ያህል እንደ የፈለገ ነገር ቢሆን በፍጹም ከሱ ጋር ለመኖር ምንም አይነት እቅድም አላማ የላትም። ይሄን ምስዋዕት እየከፈለች ያለችው በመሀል እየተሰቃየች ያለችው እየተጨናነቀች ያለችው ለማን ስትል ነው? ለናታን ስትል ነው። ምክንያቱም ናታንን በጣም ስለምትወደው ስለምታፈቅረው ናታን ምንም ነገር እንዲሆንባት ስለማትፈልግ ነው። አሁን ላይ ራሷን ምስዋዕት እየሰዋች ያለችው ይሄንን ምስጢር ደግሞ ቤተሰቦቿ አያውቁም? እሷ ብቻ ናት። ነገር ግን ያፌት እሷ እንደሚያስፈራራት እንደሚያስፈራራት አስፈራርቶም ሊያገባት እንደወሰነ የሚያውቁት እንትና ታውቃለች፣ ሂዊ ታውቃለች። አንደኛ ሁለተኛ ደግሞ ቤዛ ታውቃለች ማለት ነው፣ ለምን አስፈራርቷት እሷን ሊያገባት እንደወሰነ። ነገር ግን ሂዊ አሁን ላይ ሰርጋቸው ማስቆም አለብኝ ብላ በጣም ጥረት እያደረገች ነው። እኔ ያው እንደማስበው ሂዊ ታደርጋለች፣ አታደርግም አልልም ታደርጋለች። ምክንያቱም እሷም እንደሷ ፖሊስ ናት። ያለውን መረጃውን እያንዳንዱን ነገር ይዛ አሳልፋ የምሰጣ ከሆነ እዚ ጋር ናት ማን ነው እዚ ጋ ያፌት ጉድ ሆነ ማለት ነው። እያንዳንዱን መረጃ ቀስ በቀስ እያጣራች ነው። አሁን ለጥቂት ጊዜ መሰወር አለብኝ ብላ ለፍቅረኛዋ ሀደራ ሰጥተዋለች። ፍቅረኛዋ ደግሞ አንቺ ብቻ ኖሪልኝ አንቺ ብቻ ሰላሙኝልኝ ያለውን ነገር እኔም እከታተላለው አላት፣ ማለት ነው። ፍቅረኛዋም ደግሞ እንደሷ ፖሊስ ነው። እያንዳንዱ መረጃ ቀስ በቀስ ቀስ በቀስ ከያዙ በኋላ ያለውን ነገር ማስተካከል ይችላሉ ማለት ነው። ዞሮ ዞሮ የአፌትና የፍራታ ሰርግ የሚቀጥል አይመስለኝም ማለት ነው። ምክንያቱም ሂዊ እየተከታተለች ነው፣ እያንዳንዱ መረጃ እየለቀመች ነው። ሰርጋቸውንም ለማቆም አሁን ላይ ጥረት እያደረገች ነው። ይሄ ሰርግ የሚቆም ከሆነ ናታንና እና እንዳልኳችሁ ይሄንን ሰርግ ለማቆም ጥረት ስለምታደርግ እንደዚህ የሚሆን ከሆነ ናታንና ኤፉዬ አንድ ይሆናሉ ብዬ ተስፋ አደርጋለሁ። ምክንያቱም በፍቅር መሃል ውስጥ አንዳንዴ ብዙ ነገር ይፈጠራል፣ ብዙ ውጣ ውረዶች ይፈጠራል። ተፋቀርን በቃ ተጋብተን እንኖራለን እንዘልቃለን ብለው አስበው ሲነሱ የተለያየ ነገር በመሀላቸው የሚለያያቸው ነገር ይፈጠራል። ነገር ግን አሁን ላይ ኢፉዬም ፈቃደኛ አይደለችም ከያፌት ጋር ለመኖር እንደውም አልፈልግህም ብላለች፣ ማለት ነው። እኔ አልፈልግህም፣ ምንም ነገር ብታመጣ አልፈልግህም፣ በቃ ብለዋለች፣ ማለት ነው። ነገር ግን አሁንም ቢሆን ዞሮ ዞሮ ያፌትና ኤፍራታ የሚኖሩ አይመስለኝም። ምክንያቱም ኤፍራታ አትፈልገውም፣ ፈጽሞ፣ በፍጹም በፍጹም ከናት ከያፌት ጋር ለመኖር ምንም አይነት አሳብም የላት። ምንም አይነት ምንም አይነት ግድ ሆኖባት ነው ኤፍራታ አይፈረድባት። ግድ ሆኖባት ነው አሁን ላይ እየታገለች እየተሰቃየች ያለችው። እንዲሁም ደግሞ እውነት ገኒዬ በጣም ነው ያሳዘነችኝ። እና ከዚህ በፊት ልጄ በቃ ስትንከባከባት ቢኒም እኮ ወንድምሽ ነው እኔም እኮ እንደ እናትሽ ነኝ ብላ ብዙ ቦታ ትልቅ ቦታ ትሰጣት ነበረ። ነገር ግን እኔ እንደዛ ስትለኝ አለመንቃቴ ግን ምን ነቅቶኝ ነው ትላለች ማለት ነው አሁን ላይ ገኒ እናቷ መሆኑን ራሱ መሆኑን አውቃለች ማለት ነው። እናም ያለውን ነገር ደግሞ በሰፊው የምናየው ይሆናል ማለት ነው። እና ውድ ቤተሰቦቼ፣ የሀረግ ድራማ ተከታታዮቼ እስኪ እናንተን አስቴት አስቀምጡ። የአፌትና ኤፍራታ እስኪ ይቀጥላሉ። የአፌትናም ውድ ቤተሰቦቼ እንደተለመደ አስቴታችሁን በኮሜንት አስቀምጡ ማለት ነው። የአፌትና ኤፍራታ የሚቀጥሉ አይመስለኝም በግዴታ ቢያገባትም ሄዶ ሄዶ ይሄ ሰርግ መበተኑ መቆሙ አይቀርም ማለት ነው። እንዲሁም ደግሞ አሁን ላይ ሂዊም እየተከታተለችው የሂዊ ፍቅረኛም አሁን ላይ እየተከታተለ ይገኛል ማለት ነው። እያንዳንዱን መረጃ እየሰበሰቡ ነው። መረጃው ተሰበሰበ ማለት የአፌት ጉድ ሆነ ማለት ነው። ያለውን መረጃ ደግሞ ሂዊ አሳልፋ ምሰጥ ከሆነ የሂዊ ፍቅረኛ ደግሞ ፖሊስም ስለሆነ ከጎኗ ስለሆነ ያፌት ጉድ የሚሆነው የሚመስለኝ ማለት ነው። ያው በግዴታ የፍራታን ለማግባት አሁን ላይ ቢወስንም ማንም እኔን ሊያስቆመኝ አይችልም ቢልም ዞሮ ዞሮ ይሄ ሰርግ እንደሚፈርስ ነው እኔ ተስፋ የማደርገው። ምክንያቱም በግዴታ የሚሆን ነገር የለም በውዴታ እንጂ። ስለዚህ አሁን ላይ ማለት ነው። አሁን ላይ ኤፉዬ እውነትን በጣም ነው ያሳዘነችኝ ማለት ነው። ይሄን ሁሉ ነገር የምታደርገው ለፍቅረኛዋ ስትል፣ ለናታን ስትል ነው። ናታንም በመሀል ተሰቃየ። በጣም ነው የተጨነቀው። እንደው እሷ ብቻ ደስተኛ ትሆንልኝ፣ እንጂ እኔ እየተቃጠልኩም ውስጤ እያረረም ቢሆን ይችለዋሉ ኤፉዬ ብቻ ደስተኛ ትሆንልኝ፣ ክፉ አይንካት እያለ በጣም በእውነት ያዘነው፣ በጣም ነው የከፋው። የፍራታ ከጎኑ ስለሌለች ማለት ነው። ኤፉዬ ደግሞ ይሄንን ምስዋት እየከፈለች ያለችው ለሱ ስት ቁጥር ነው። ለሱ ስትል ይሄን መስዋዕት መክፈሏን፣ አሁን ላይ ናታን ምንም የሚያውቀው ነገር የለም። ለናታን ደግሞ እሷ ምንድነው ነው የምትለው ወድጄው አፍቅሬው ራሴ ወድጄና ፈቅጄ ነው እና ራሴ ነኝ ወድጄ ፈቅጄ ከያፌት ጋር መኖር እምፈልገው። ስለዚህ አጨቅጭቀኝ ተወኝ ምናምን ብላ በጣም በቃ ተኮሳትራ ስታወራበት በጣም ነው የደነገጠው ማለት ነው። ይሄ ፉየ ግን እውነትሽን ነው፣ ከልብሽ ነው፣ እውነትሽን ነው፣ ግን ይሄ ውሳኔሽ ግን እውነትሽን ነው ሲላት እሷም ደግሞ አዎ በጣም ወዶ አለው በጣም አፈቅሯዋለሁ ወድጄና ፈቅጄ ነው ብላ በጣም ፌንት ነቅላ አወራች ማለት ነው። ከዛ በኋላ ደነገጠ ናታን ማለት ነው በጣም ደነገጠ። እንደ የኔ ጨረቃ ምንሆናብኝ ነው? ምን ቢያደርጋት ነው? በምን ቢያስፈራራት ነው? ፉየማ እንዲህ ልትሆን አትችልም፣ ተጠይራብኛለች እኮ እያለ ያው በስተ መጨረሻም እሷ ለእሱ መስዋዕት መክፈሏል። ምንም ነገር ናታን የሚያውቀው ነገር የለም። ም ደግሞ በጣም ጠምዳ ይዛታለች ማለት ነው። በጣም ጥምድ፣ የወንድሜን ህይወት ያበላሸሽው እንደዚህ ሲኦል ያደረግሽው አንቺ ነሽ ብላ ማንን ነው የፍራተን ጥምድ አድርጋ ሲሆን ይዛታለች ማለት ነው። ሲሆንም ስለማታቅ ነው ነገሮችን። አሁን ሁሉም አያውቁም፣ ይሄን ሚስጥር የሚያውቀው የለም። ትንሽም ቢሆን ይሄንን ነገር የሚያውቁት ሂዊና ቤዛ ናቸው። ይሄንን ነገር የሚያውቁት ሌሎቹ እንኳን ብዙም አያውቁም ማለት ነው። ስለዚህ በጣም ጠምዳታለች። በነገራችን ላይ ፅ በጣም የጠመደቻት ማለት ነው። ለምን ፅ የምታውቀው ነገር የለም። አሁን ላይ ፅና ሎሊት ደግሞ መስማማት አልቻሉም። አንችን ሳ የሆነ ልቤን በቃ ይደክመኛል፣ ያዞረኛል ምናምን ብላ ስትናገር ሎሊ ደግሞ ግራ ትጋባለች። ምክንያቱም ከዚህ በፊት በእሷ ላይ ተንኮል ስለፈጸመች ገፍትራ ስለወረወረቻት ያው ታማል ነበር። ያው አሁን ላይ ትንሽ ትንሽ እያስታወሰች ነው፣ ማስታወስ ጀምራለች፣ ብዙ ባይሆንም ማለት ነው እና አንቺ ሰ የሆነ በቃል ያዞረኛል ምናምን ብላ ስትናገራት አንቺ ደግሞ ስለምንድነው ነው የምታወሪ? ምን ትዘበራርቅ ያለች ሎሊ ታያለች፣ አይኗን እያፈጠጠች ማለት ነው። ለምን ተንኮሏን፣ ስለምታቅ እና እሷን አሁን ላይ ጽዮን ጋር መቅረብ ራሱ ትፈራለች። እና ትንሽ ትንሽ እያስታወሰች ነው ጽዮንን። በነገራችን ላይ ጽዮን እና አሁን ላይ ማለት ነው ጽዮን እና እናልኳችሁ ጽዮን እና ቤኒ ኃይለኛ ፍቅር ጀምረዋል። በጣም ደስ ይላል። የዛን ጊዜ እሷ እንድታስታውስ ብዙ ነገር ሲያደርግላት ነበር፣ ሲያዝናናት ነበር። በጣም ጀስት ፈታ ሲያደረጋት ነበር አያቸው አንዳንዴ፣ የሆነ ለሰዎች መልካም ነገር ስታደርጉ ዞሮ ዞሮ ወደ ፍቅር ነው የሚቀየረው ማለት ነው። በጣም ያዝንላት ነበር። በቃ ፈታ ሲያረጋት ነበር። በቃ ሲንከባከባት ነበር ቢኒ ማለት ነው። አሁን ላይ ደግሞ ወደ ፍቅር ነው የተለወጠው። እነሱ ሁለቱም ፍቅራቸውን ጀምረዋል። ፂም ደግሞ ከመጀመሪያ ይልቅ አሁን ላይ ትንሽ ትንሽ እያስታወሰች ነው። ሎሪት ከጉና ስትቀርብ ማለት ነው አላደል በጣም እንትን ትላለች ትጨውባታለች። ለምንድነው ቆይ አንቺን ሳይሽ እኔ ሳይሽኔ እንደዚህ የሚያደርገኝ ለምንድነው፣ የሚያጥወለውለኝ ለምንድነው፣ የሚያዞረኝ ትላታለች ማለት ነው። ሎሊትም እሷ ጋር ትቀርብም በነገራችን ላይ ተንኮሏን ስለምታስብ በጽዮን ላይ የፈጸመችው ድርጊትም ትክክል ስላልነበረ ያንን ነገር ታስታውስብኛለች በማለት ትቀርባታለች። ትንሽ እየታወራና ከፊቷ ዞር ነው የምትለው። ምን ለማለት ፈልገሽ ነው? ቆይ ስለምንድን ነው የምታውሪትልና ልቧን ታጠፋውና ተነስታ ትሄዳለች ማለት ነው፣ ሎሊት ማለት ነው። እና ይገርማል ማለት ነው። ነገር ግን ደስ የሚለው ነገር ፅ ማስታወስ ጀምራለች ትንሽ ትንሽ ማለት ነው። ብዙም ሳይሆን ትንሽ ትንሽ ማስታወስ ጀምራለች። ሙሉ በሙሉ ማስታወስ ብትጀምር ኖሮ ኤፉዬን ባልተናገረቻት ነበረ። ምክንያቱም በኤፍራታ እና በናታን መሀል ያለው ፍቅር ታቅ ነበረ ማለት ነው። ለዛ ነው ስለማታስታውስ ነው፣ ኤፉዬን ብዙ ነገር እያወራችባት፣ ወንድሜን የምትጎጂው አንቺ ነሽ፣ እንደዚህ የምታረጊው አንቺ ነሽ፣ የምታሰቃየው አንቺ ነሽ ያለች ያለውን የሌለውን የምታወራው ብዙም ማስታወስ ስላልቻለች ነው። ምክንያቱም አሁን ላይ በእርግጥ ናታን በጣም ነው የተጎዳው በኤፍራታ በኩል በጣም ተጎድቷል። ኤፍራታን በናታን በኩል በጣም ነው የተጎዳችው፣ ለሱ ስትል ነው በመሀል የማትወደውን የማታፈቅረውን ሰው የመረጠችው። ምክንያቱም ይሄ መረጃ ደግሞ የሚወጣ ከሆነ ናታን እንደሚታሰር ነው የነገራት። ናታን ደግሞ ምንም ነገር እንዲሆን ስለማትፈልግ ብላ ነው ይሄ ያህል መስዋዕት እየከፈለች ያለችው። አንዳንዴ ያያችው ለፍቅራችን ስንል ብዙ መስዋዕቶችን እንከፍላለን። ከራሳችን ይልቅ ለሌሎች ደስታ ስንል ራሳችንን ስቃይ ውስጥና መከራ ውስጥ እንከታለን ማለት ነው። እና ከሀረግ ድራማ የተረዳሁት ነገር ቢኖር ይሄ ነው። እስኪ እናንተ ምን ተማራችሁ? የተማራችሁትን አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። እኔ እንደተረዳሁት ከሆነ ከራሷ ይልቅ ለሱ ደስታ ስትል አስባችቷል እና ይሄ እውነተኛ ፍቅር ነው። እውነተኛ ፍቅር ማለት እና እንደዚህ አይነት ድርጊቶችን በመፈጸም ነው። እንደዛ ስላችሁ ደግሞ ከራሳችሁ ይልቅ ለሌሎች ደስታ መጨነቅ፣ ከራሳችሁ ይልቅ እውነት ለምትወዱት ለምታከብሩት ሰው ምስዋትን መክፈል ነው። አሁን ላይ ናታንም በጣም ስለምትወደው ስለምታፈቅረው ስለምታከብረው ነው ይህንን ሁሉ ምስዋት እየከፈለች ያለችው። ስለዚህ አንዳንዴ ከራሳችን ይልቅ ለሌሎች ደስታ ስንል ብዙ ምስዋቶችን እንከፍላለን ማለት ነው እና ኤፉዬም እንደዛ ነው እያደረገች ያለችው ማለት ነው እና ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ዞሮ ዞሮ ሰርጋቸው የሚቀጥል እና እንዳልኳችሁ የሰርጋቸውን ነገር የሚቀጥል አይመስለኝም ማለት ነው። ስለነበረን ቆይታ እጅግ አመሰግናለሁ። በጣም ወዳችኋለሁ፣ አክብራችኋለሁ። ባይ ባይ